አዎ፣ ማዬ እኔ እንዳላስጨንቅሽ ብዬ ነው እንጂ ዝም ያልኩት። ታውቂብሻለሁ ይሄኔ ልጅ ተጨንቅ ያስጨነኩሽ አይደል? አረ፣ እኔ ምንም አልሆንኩም። አንቺ ግን ምን ሆነሽ ነው? የባዩሽ ነገር። ሰላም፣ እንዴት ናችሁ? የነዚም ቤተሰቦች ዛሬ ኖላዊ ድራማ አንድ መቶ አስራ አንድን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ አና እናቷን እማጌ የምን ነሽ ነው? ሰሞኑን ልክ አይደለሽም፣ ከኛ ጋርም አታወሪ ማትጫዋችን ብላ ነበር እየጠየቀቻት ወይዘሮ ሜላትም ልጄ ሰሞኑን አው ጥሩ አይደለሁም፣ ይች ባዩሽ ናት እኮ እንደዚህ ያደረገችኝ ትላታለች። ምን ነው ደግሞ ምን ተፈጠረ? በማለትም ትጠይቃታለች። እስር ቤት ሂጄ ነበረ ልጠይቃት ደግሞ በዋስ ሊፈቷት ነው እና ደግሞ እኔ ካንቺ ሳንቲም አይደለም የምፈልገው አለችኝ፣ እያለች ባዩሽ ያለቻትን ሁሉ ለሀና ትነግራታለች። በቃ ይህንን ነገር ለአባትሽ ልንገረው፣ ምናልባት አባትሽ የሚያውቀው ነገር ካለም በማለት ትነግራታለች። ሽማዬ አትናደጅ፣ ንገሬው ትላለች ሀና። ድም ብላልም ምግቧን አጥቅሳ ድንገት ወደ ተምቹ ልትሄድ ስትል እማማ ምተው ያስደነግጧታል። እንዴ ልጄ ምን ሆነሽ ነው የምትደናገጨው? ወዴት ልትዥ ነው? ይሏታል። እሷም በጣም ስለደነገጠች ልሄድ ነበር እንዴ፣ ወይኔ ምናምን ትላለች። እንዴ፣ ምን ሆነሽ ነው? ሰሃንም ይዘሻል። ወዴት ልትዥ ነው? ይላሉ። እማማ የአጎቴ ሚስት ታማ ልጠይቅ ትላለች። ትንብላል። እና ታዲያ የታመመንማ ጠይቂ ሂጂ ይሏታል። ወይዘሮ ባዩሽም ከእስር በዋስ ወታለች አቶ በቃሉ ያግዞኛል ብላ ነበር የምታስበው። ግን አቶ በቃሉ እሱ ለራሱ ነው ነበር የሚያመቻቻት። ባዩሽ ከዚህ ብትወጪም አልቅሽም፣ እሰራልሻለሁ እያለም ብቻውን ያወራል። ድንገትም ከእስር ቤት ወጥታ ስልኳን ስትከፍት የእርግብ የደወለችላት የጻፈችላት ሚሴጅ ይመጣል። እሷም ትደነግጣለች። እርግብ በህይወት አለች ማለት ነው በማለትም አቶ በቃሉን ታፋጠዋለች። እሱም ይርበተበታል። አዎ አለች ይላታልም። እርግብ ሁለታችንንም ምን አይነት አደጋ ውስጥ እንደምታስገባን ታውቃለህ። እና ደግሞ እኔ እኔ ላይ ሙሉ ቤተሰቡ እንዲጠላኝ ነው የምሆነው። የአረኳትን ሁሉ እኮ ለቤተሰቡ ሄዳ ትናገራለች። ዓይንሽን ላፈር ልታስብለኝ ነው አይደል? አንተ ሰውዬ እንኳንም ከዚህ ቤት ወጣ። አሁን ጥሩ አየር እየተነፈስኩ ነው። ስለዚህ ማድረግ ያለብኝም በሙሉ ራሴ ይጨርሰዋለሁ ትለዋለች። እንደዛም ብለው ትታው ወርዳ ትሄዳለች። እናም ከእዝራ ጋር ታወራለች ድንገት ከእማማ ጋር ተኝተው ስለነበረ እማማ የዋዛዋ ተንኮለኛ አይደሉም እና እያየዋታል ይስቃሉ በመጨረሻም በጻፈላት ነገር ትስቃለች እማማ ከእንቅልፋቸው ባነው እንዴ ልጄ ምን ሆነሽ ነው አተኝም በዚህ ሰዓት ምንድን ነው የሚያስቅሽ ይሏታል ውይ እማማ ሳኩኝ እንዴ እያለች ትርበተበታለች አይ፣ አሁን እኮ ወጣት ነሽ፣ ለምንድነው የምትፈሪኝ? ይሏታል። አሁንም ድጋሜ በተጻፈላት ተስቃለች። ወይኔ ማማ፣ ተሳስች እኮ ነው ሳኩኝ እንዴ ትላለች በመደንገጥ። እንዴ ልጄ፣ ምን ሆነሽ ነው ትላታለች። አስቶ ታምቹም እንዴ እኔ በቃ እቺ ድም ብላል ምንድነው እያደረገችልኝ ያለው እንዴ እያለ ብቻውን ያወራል። ድም ብላል ደግሞ ብዙ ጊዜ ያለበት ቦታ ፈልጋ ታጠዋለች። የት ሄዶ ይሆንም በማለት ብዙ ፈልገው ካጣች በኋላ በሌላ ቀን ስትሄድ እዛ ቦታ ታገኘዋለች። አንተ ምን ሆነህ ነው ቦታህን የምትቀያየረው? በማለትም ትጫውበታለች። አይ ቡሌ ፍለጋ ሂጄ ነው እኮ እንጂ የትን ቦታዬን አልለቀኩም ይላታል። ስለምታደርግልኝ ሁሉ አመሰግናለሁ ግን አንድ ነገር ልንገረሽ ያለውበትን ቦታ ለማንም እንዳታወሪ ይላታል እሷም እንዲህ ስንት የነገርከኝ በቃ አላወራም ትላለች እቤትም ከመጣች በኋላ ማታ ቁጭ ብላ ብቻዋን ትስቃለች ወይዘሮ ሜላትም ወደ ቤት ከተመለሰች በኋላ አስቱ እርቦኛል ቶሎ በይ ምሳ አቅርቢ? ትላታለች። እንዲህ ድንብላል የት ሄዳ በማለትም ትጠይቃለች። አላውቅም ድንብላል ቀኑ ሙሉ ቤት ውስጥ የለችም ትላታለች። እሷም እንዲህ ካለኔ ፍቃድ ደግሞ እንደዚህ እየሄደች መምጣት ጀመረች ማለት ነው ትልና ትናደዳለች። ሌሊት ላይም ወደ ድንብላል ክፍል ትሄዳለች። ወይዘሮ ሜላት፣ ድንብላል ብቻዋን ቁጭ ብላ እንደ ጅል ትስቃለች። ብትጠራትም ልትሰማት አልቻለችም። በመጨረሻ ወይዘሮ ሜላት ቁጭ ብላ ነካ ታደርጋትና፣ ምን ሆነሽ ነው ድንብላል ብቻሽን እንደ ጅል የምትስቂው? ትላታለች። ሳኩንዴ ትዬ እኔ ምንም አልሆንኩ ትላለች። እንዲ እኔን ራሴን ትጠይቀኛለሽ? እንዲ ጥሩ እኮ አይደለሽም። ዝም ብለሽ ብቻሽን ትስቂያለሽ፣ ሰዓቱ ይሄዷል፣ አልተኛሽም። የተፈጠረው ነገር ምንድን ነው? እና ደግሞ ዛሬ የት ውለሽ ነው ትላታለች። እንዴ ለምንድን ነው የሚያስጨንቁኝ? የአጎት የሚስት ታማ እሷን ጥየቃ ሄጃለሁ አላልኩም? ትላለች። እኔ እንደሱ አይደሉ እንደሱ አይመስለኝም። እና ደግሞ እኔ በክብሬ የማልደራደር ሴት ነኝ ታውቂያለሽ። እኔ ግን ምንም አላማረኝም ይሄ ሁሉ የምታደርገው ይመስለኛል ውጭ ሌላ ወንድ የሆነው የምታደርገው ነገር አለ ትላታለች። እዚህ ቤት ወንድ ማምጣት አይቻልም። እና ደግሞ አንድ ነገር ልንገርሽ፣ ክብርሽን የትም ቦታ ከጣልሽው ዲቃላ ነው የምታመጪው በማለትም ትነግራታለች። እኔ የሴትነቴን ነው የመከርኩሽ፣ ተጠንቀቂም ትላታለች። ልምብላልም እንዴ፣ ስለምንዲ ቃላ ነው የሚያወሩት? ዝም ብሎ ይወለዳል እንዴ? እያለች ብቻዋን ታወራለች። የዛሬው ክፍል እዚህ ጋር ነበር ያለቀው። ነጂሆን ኩኪንግ ግን ላይክ ሸር ሰብስክራይብ ያድርጉ። መልካም ቀን።